የቡታጅራ ፖሊቴክኒክ ኮሌጅ ዲን አቶ አብዱልዋሂድ መሐመድ የእንኳን ደስ ያላችሁ መልእክት ባስተላለፉበት ወቅት ምረቃው የታላቁ ህዳሴ ግድብ በተመረቀበት ማግስት ከመሆኑ በዘለለ ተመራቂዎች በስልጠና ቆይታቸው ለደረጃው የሚመጥን እውቀት ክህሎትና አመለካከት በመጨበጥ እንዲሁም በምዘና በማረጋገጥ ለምረቃ በቅተዋልም ብለዋል። ኮሌጁ በ1990 ስራ መጀመሩን ያወሱት ዲኑ በ2016/17 የትምህርት ዘመን በ27 የሙያ ዘርፎችና በ12 የትምህርት ክፍሎች 1198 ተማሪዎችን እያሰለጠነ ይገኛልም ብለዋል። በ1990 ዓ ም በውስን ሰልጣኝ በውስን አሰልጣኝ እና በውስን የአስተዳደር ሰራተኞች ስራውን የጀመረው የቡታጅራ ፖሊ ቴክኒክ ኮሌጅ በ2016 እና 17 የስልጠና ዘመን በ27 ሙያዎች፣ በ12 ዲፓርትመንቶች፣ በ121 አሰልጣኝ መምህራን፣ በ72 የአስተዳደር ሰራተኞች በመደበኛው እና በማታው ፕሮግራም በአጠቃላይ 1198 በላይ ሰልጣኝ ተማሪዎችን ተቀብለን እያሰለጠንን ሲሆን ከዚህ ውስጥ 48 ፐርሰንቱ ሴቶች ናቸው። ኮሌጃችን በቡታጅራ ከተማና በዙሪያ ባሉ ወረዳዎች ውስጥ ለሚገኙ ከ4800 በላይ ኢንተርፕራይዞች የተሟላ የኢንዱስትሪ ኤክስቴንሽን ድጋፍ አገልግሎት እና የአጫጭር ጊዜ ስልጠና ኮሌጁ ከዘርፉ ዋነኛ ተልእኮዎች መካከል ገበያን፣ ተግባርን፣ ጥራትንና አግባብነትን ታሳቢ ያደረገ ስልጠና በስታንዳርዱና በሳይንሳዊ መንገድ በመስጠት አዳዲስ እሳቤዎችን ተግባር ላይ እያዋለ ይገኛልም ነው ያሉት። ኮሌጁ ባለፉት ሰላሳ ዓመታት ከ30 ሺህ በላይ የሰለጠነ የሰው ኃይል ለሀገር ውስጥና ለውጭ ገበያ ማቅረብ መቻሉን በማንሳት በተለይም ለተደራጁ ኢንተርፕራይዞች የተለያዩ ድጋፎችን ከመስጠት በተጓዳኝ ባከናወናቸው የቴክኖሎጂ የክህሎትና የተግባራዊ ጥናትና ምርምር በ በሀገር አቀፍ ደረጃ በተካሄደው ውድድር አሸናፊ በመሆን የ400 ሺህ ብርና የሜዳሊያ ተሸላሚ መሆን መቻሉን አስረድተዋል። በ2017 በክልል አቀፍ የቴክኖሎጂ የክህሎትና የተግባራዊ ጥናትና ምርምር ውድድር በቴክኖሎጂው ዘርፍ አንደኛ ደረጃ በመውጣት ክልሉን በመወከል በሀገር አቀፍ ደረጃ ደግሞ ከአዲስ አበባ በመቀጠል ሁለተኛ ደረጃ በመውጣት የ400 ሺህ ብር የብር ሜዳሊያ ተሸላሚ ሆንናል። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሀሰን የሀገሪቱ ኢኮኖሚያዊና ማህበራዊ እድገትን ወደ ተሻለ ደረጃ ለማሸጋገር በሚደረገው ጥረት የቴክኒክና ሙያ ትምህርትና ስልጠና ዘርፍ ወሳኝ መሆኑን ተናግረው የቡታጅራ ፖሊቴክኒክ ኮሌጅም ይህንኑ በውጤታማነት እየተገበረ ይገኛል ብለዋል። በሀገሪቱ ለዘርፉ የተሰጠው ተልእኮ ክህሎት፣ ስራ ፈጠራና ገበያ ተኮር የስልጠና ሂደት ስርዓት፣ እንዲሁም ሌሎች ተዛማጅ ዘርፎች ላይ በትኩረት እየተሰራ ይገኛል ብለዋል። በሀገራችን ለቴክኒክና ሙያ ስልጠና ዘርፍ የተሰጠውን ተልኮ ክህሎት ስራ ፈጠራ እና ገበያ ተኮር የስልጠና ሂደት ስርዓትና ውጤት በመከተል በስልጠና የበቃ ሰው ኃይል መፍጠር እንዲሁም ለሀገራችን የቴክኖሎጂ ሽግግር ልማት ቁልፍ ሚና መጫወት እና ኢንተርፕራይዞች በስልጠና መደገፍ ዋነኛዎቹ ሲሆኑ ዘርፉን የበኩሉን ሚና መወጣት ይችል ዘንድ በትኩረት እየሰራ ይገኛል። ስለሆነም በዞኑ ለቴክኒክና ሙያ ትምህርትና ስልጠና ዘርፍ ውጤታማ ለማድረግ በየደረጃው በሚደረገው እንቅስቃሴ ቴክኒክና ሙያ ትምህርትና ስልጠና ኮሌጆች የተጣለባቸውን ትልቅ ኃላፊነት እንዲወጡ በየደረጃው የሚገኙ ባለድርሻ አካላት አስፈላጊውን ድጋፍና ተሳትፎ እንዲያደርጉም አሳስበዋል። የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ ኃላፊ አቶ አሰፋ ደቼ እንዳሉት የምረቃ ጊዜ የትምህርት ጉዞ መጨረሻ ብቻ ሳይሆን አዲስና ተጨባጭ ህይወት የመጀመር ጊዜ በመሆኑ ተመራቂዎች ያገኙትን እውቀትና ክህሎት በመጠቀም ማህበረሰቡን ለመለወ ወጥና ሀገሪቱን ለማሳደግ የሚያስችል አቅም እንዳላቸውም ተናግረዋል። በመሆኑም ይህን ችሎታ ከልምድ ጋር በማጣመር ተግባር ላይ በመዋል ቴክኖሎጂን ለመቅረጽ እና ችግሮችን ለመፍታት ሊጠቀሙበት እንደሚገባም አመላክተዋል። ወደ ተመራቂዎች በስልጠናችሁ ያገኛችሁትን እውቀት ቴክኖሎጂን ለመቅረጽ እና ችግሮችን ለመፍታት ሁነኛ መሳሪያ ሊሆንም ይገባል። የዕለቱ ምሩቃን ሰልጣኞችም በተሻለ ውጤት መመረቃቸው እንዳስደሰታቸው ተናግረው ይህም ጠንክረው ከሰሩ በችግር ውስጥ ታልፎ ስኬታማ መሆን እንደሚቻል ማሳያ መሆኑንም ገልጸዋል። ሰው የልፋቱን ዋጋ ያገኛል። ብዙ ውጣ ውረድ አሳልፌያለሁ እና ለዛሬ በመድረሴ እግዚአብሔርን በጣም ላመሰግነውና የማመሰግናቸው ሰዎችም አሉ። በጣም ነው ደስ ያለ። ሁሉም ነገር ጥረት ይፈልጋል ጥረትና ትኩረት ይፈልጋል። ትምህርቱ ላይ ትኩረት አረኩ። እንግዲህ የመጣውን እኔ አየሁት ማለት ነው። በኮሌጁ የተሰጣቸው ስልጠና በቂ እውቀትና ክህሎት እንዳስጨበጣቸው ገልጸው በቀጣይም ስራ ከመጠበቅ ይልቅ የራሳቸውን ስራ ለመፍጠር መዘጋጀታቸውንም ተናግረዋል።